ሀሎ! ሀሎ! ሀሎ! አዲስ አበባ እንዴት ከረማችሁልኝ? እኔ ሙቀት ነው ብዬ በቲሸርት ወጥቼ በቆፈን ከማለፌ ውጪ ሰላም ነኝ። የድመቷ ባለቤትም ተገኝቷል። ትላንትና አንዲት የምታምር ጸጉራም ቢጫ ድመት ካረፍኩበት ቤት በር ላይ ቆማለች። እንደ ሀገሬ ቢሆን የማትታወቅ ድመት በር ላይ ስትቆም ክፍ ክፍ ብሎ ማባረር የተለመደ ነው። እዚህ ግን ሀገሩ አሜሪካ ነው የእንስሳ ተሟጋጆች ህብረት በአንድ ጊዜ ተደዋውሎ ቤቱ በር ድረስ መጥተው ሰላማዊ ሰልፍ ሊወጡ ይችላሉ፣ ፖሊስ ይጠራሉ፣ ፍትህ ካላገኝን ከዚህ እንነቃነቅም ብለው ሊቀውጡት ይችላሉ። ድመትን እፍ ከማለት እንትፍ እንትፍ ብሎ አቅፎ መርዳት ከተጠያቂነት ያድናል። ለካ ነዋሪዎቿ ድመት ጠፍቶ በአካባቢው ሲያገኙ የሚያደርጉትን ያውቃሉ። ውሮ ብለው አቅፈው በጣታቸው ፀጉሯን እየዳበሱ መኪናቸው ውስጥ በማስገባት በአቅራቢያቸው ወደሚገኘው የድመት ማቆያ ይወስዷቸዋል። ቢጫዋም ድመት በዚህ ሁኔታ ወደ ማቆያዋ ስፍራ ተወሰደች። በፊት በፊት ማቆያው ድመቷን በጠፉ ድመቶች ማስቀመጫ ውስጥ ያደርጓት እና ጠፋን ያለ ባለቤት ከመጣ ልዩ ምልክት ተናግሮ ለመውሰድ ይችል ነበር። አሁን ግን ጊዜው ተቀይሯል። ቴክኖሎጂው እጅግ በጣም አድጓል። ድመቷ ቁርቁር በምትልበት ማጅራቷ አካባቢ የሚቀበርላት ቺፕስ አለ። አሁን አሁን ሁሉም ድመቶች የሕክምና መከታተያ ካርድ አላቸው። ጸጉራቸው እያደገ አይናቸውን እንዳይከልላቸው ጸጉር ቤት አላቸው። ያሳዳሪያቸው፣ የድመቷ ባለቤት የቤቱ አድራሻና ሶሻል ሴኩሪቲ ቁጥር ጠቃሚ መረጃዎችን ጨምሮ በቺፕስ መልክ አንገታቸው ላይ ይቀበራል። ድመቷ ቤቷ ጠፍቷት ብትገኝ ወደ ማቆያ ስፍራ መውሰድ ብቻ በቂ ነው። በዚያ ባለሙያዎቹ ችብሱን ማንበብ ያላቸው በሰከንድ ውስጥ ባለቤቷ ማን እንደሆነ ይለያሉ። ታዲያ ያቺ ፀጉራማ ቢጫ ድመት የማን እንደሆነ ገመቱ እስኪ። እኔ ካረፍኩበት አራተኛው ቤት ነጮች ናቸው፣ የእነሱ ሆና ተገኘች። ነጮቹ ድመታቸውን በማግኘታቸው ተደስተው አመሰገኑን። ድመቷ ግን ባለቤቶቿን ስታገኝ ዞር ብላም አላየችኝ። ድሮም ድመት ከሃዲ ናት ትባል የለን። እውነት ግን ድመት ከሃዲ ናት። በነገራችን ላይ ለድመት ወተት ሲሰጣት አብሮ ውሃ ጠብ ይደረግበታል። ወተቱ እንደ አንሳት አይደለም፣ አልጠጣሁም ብላ ስለምትክድ ውሃ ምስክር ሆኖ እንዲቀርብ ነው ይባላል ይባላል ነው እንግዲህ ብዙዎች ድመትን እንደ ቅጣፊ ነው የሚያዋት። ስጠጣ አይታችኋታል? አይኗን ትጨፍናለች። አይኗን ጨፍና ነው ድመት ወተት የምጠጣው። በነገራችን ላይ ድመት ስጠጣ አይኗን ለምን እንደምትጨፍን ታውቃላችሁ? እሷ አይኗን ስለጨፈነች ሌላውም የጨፈነና የማያት ስለሚመስላት ነው። ነገርም ግን ደግሞ እሷ ትጨፍን እንጂ አይናቸውን ገልጦ እያዩት ችግር ውስጥ ገብተው አይተናል። ታስታውሱት የለ ካርት ዙማን ፈረንሳዊን የቀድሞ የቼልሲ ና የቤስታም የመሃል ተከላካይ ቤት ውስጥ የሚያሳድጋትን ድመት በመማታቱ ብዙ አበሳይቷል። እንሰሳ ደህንነት አጠባበቅ ህግ በሶስት ወንጀሎች ተጠርጥሮ መከሰሱ አይዘነጋም። ክሱ ድመቷን ሆዷ ላይ ና ጭንቅላቷ ላይ ጉዳት በማድረስና ሕመሟን ህመሟን እንኳን ሊከላከልላት ሳይችል በመቅረቱ ጨካኝና ኑረኛ አስብሎታል። ቤት ውስጥ የነበሩት ሁለት ድመቶች ተወስደውበታል። የዌስትሃም ክለብ የእንስሳ ተሟጋቾችን ጫና መቋቋም አቅቶት ዙማን ሁለት መቶ ሀምሳ ሺህ የሁለት ሳምንት ደሞዙን ቆጥቶታል። በርካታ ስፖንሰሮች አዲዳስን ጨምሮ ውላቸውን አቋርጠውበታል። በመጨረሻም ቴምስ ሲችሎት ለብይን ሲቀር በብዙ ጠባቂዎች ተከቦ ጥፋት እንዳይደርስበት መከላከያ ተበጅቶለት ነበር የገባው። ፍርድ ቤቱም ጥፋተኛ ብሎት ለአንድ መቶ ሰማኒያ ሰዓታት የኮሚኒቲ ሰርቪስ እንዲሰጥ የእንስሳ አጠባበቅና እንክብካቤን እንዲማር ወስነውበታል። የቀራቸው የድመት ቋንቋ አጥና መባል ብቻ ነበር። አሁን ድመቶች ዘምነዋል፣ ማይክሮቺፕስ አስገጥመዋል። አንዳንድ ጥናቶች እንደሚያሳዩት ድመትን በማፍቀርና በመንከባከብ ከወንዶች ይልቅ ሴቶች የተሻሉ እንደሆነ ያሳያል። እውነትነት ያለው ይመስላል። ጥናቱ እንደውም አንዳንድ ወንዶች ሚስቶቻቸውን ለማስደሰት ሲሉ ድመቶቹን ባይወዷቸውም እነሱ ፊት ያቅፏቸዋል፣ ያሻሿቸዋል። እነሱ ሲወጡ ግን እንደ ዙማ የጫማ ጥፊ መለማመጫ ያደርጓቸዋል ይሏቸዋል። ከዚህ በፊት ተጫወተን የለ ሚስት ከፍተኛ የድመት ፍቅር አላት፣ ባል ውስጡ ባይቀበሉም ለእሷ ሲል የሚወድ መስሎ ይኖራል። ታዲያ አንድ ጊዜ ሚስት ቤተሰቦቿን ጠይቃ ወደ ኢትዮጵያ ስትመጣ ድመት ብታመማለች፣ የመጀመሪያ እርዳታ እንድታገኝ ይዟት መሄድ ነበረበትና ሕክምና ወደምታገኝበት ስፍራ ያመራል። ሐኪሞቹ ከዚህ በፊትም የድመቷን የጤና ክትትል የሚያደርጉላት ነበሩና ጤናዋን ለመመለስ ብዙ ርብርብ ቢያደርጉም ሳይሳካላቸው ይቀራል። እናም ያስረዱታል መጀመሪያ ይህን ቀጥሎ፣ በዚህ በመጨረሻም እንደዚህ ብናደርግላትም ልትተርፍ ባለመቻሏ አዝነናል፣ ለአንተም መጽናናትን ይስጥህ ይሉታል። ታዲያ ሐኪሞቹ ፊት ልቡ ተሰበረ መስሎ በውስጡ ምንም ሳይሰማው አሁን ምን ማድረግ ይችላለው ሲላቸው፣ ድመቷን ገንዘን እንሰጣለን፣ ቀብሯን ታስፈጽመላት አለ ካልሆነ ግን ሆስፒታሉ እንዲያስፈጽምልህ ከፈለክ ተጨማሪ ክፍያ ከፍለህ እዚሁ ሥርዓተ ቀብሮ ይፈጸማል፣ ይሉታል። እና ምን ብሎ አሰበ? ሀገሬ እናትና አባቴን በሞት ያጣው ጊዜ ያልቀበርኩ አሜሪካ መጥቼ ድመት ልቅበር? ይልና ተጨማሪ ክፍያውን ፈጸመና ለሚስቱ ማረጋገጫ ኤዝ ሰርተፊኬት ይዞ ወጣው ይላል። ታዲያ ሕክምናውን ካነሳን ለመጀመሪያ ጊዜ የብለድ ፌዘል ስሎት ንቅለ ተከላ የተካሄደው በድመት ላይ መሆኑን ስናይ ድመቶች ለህክምናው ቅርብ እንደሆኑ እንረዳለን። እንዲያውም ድመት በቤታችሁ ካላችሁ የልብ ድካምንና የስትሮክን አንድ ሶስተኛ ትቀንሳላችሁ ብሎ ሳይንስ አረጋግጧል። እንደዛም ቢሆን ግን በሀገራችን ድመቶችን ቤት ውስጥ ከአይጠመጎጥር ለመከላከል በዘለለ በድመት ፍቅር የሚወድቁ ብራቸው ብዛም አይደለም ይሏቸዋል ዶሮ ከነነፍሱ ይዘው የሚሄዱ ከመክተፊያ ላይ ስጋ ሞጭልፈው የሚጠፉ እርግቦች የሚበሉ የህፃን ወተትና ሴሪፋም የሚያድፋፉ ናቸው ይህማ ጥቁሩ ድመት ሌባ ድመት ነው እያለን ብንኖርም እነሱ ግን ሌላ ዓለም ውስጥ ገብተው በማይክሮቺፕስ እየታገዙ ከጠፉበት በቀላሉ እየተገኙ ይገኛሉ በነገራችን ላይ ድመቶች ብቻ አይደለም ማይክሮ ቺፕስ የሚገጠምላቸው ውሾችም የዚህ ቴክኖሎጂ ተጠቃሚዎች ናቸው። እዚህ አሜሪካን ሀገር ከዚህ በፊት ውሻው ቢጠፋ በሚል አንገቱ ላይ ቢጫ ታግ የባለቤቱን ሙሉ ስም እና አድራሻ የስልክ ቁጥሩን የያዘ ይንጠለጠልበት ነበር። ሆኖም ውሻውን የሚያገኙት ሰዎች ለመመለስ ፈቃደኛ ካልሆኑ ታጉን በቀላሉ በጥሰው ውሻውን ይወስዱታል ወይንም ይሸጡታል። አሁን ግን ያሁሉ ቀርቷል። በሁሉም ውሻዎች ጆሮ ላይ አነስተኛ ቺፕስ የባለቤታቸው ሙሉ እዳ ተያዘ በጆሮቸው ላይ ተካቶ ይንጠለጠላል። አበቃ እንደ ድሮ የውሻውን ፎቶ በየስልክ እንጨት ላይ ለጥፎ ውሻዬን ያያችሁ እባካችሁ የሚለው ጊዜ አልፎበታል። ለነገሩ ውሾች ከግዢያቸው ጀምሮ ከፍተኛ ወጪ ያስወጣሉ። በትንሹ አንድ የቤት ውሻ ለመግዛት ከሶስት ሺህ ዶላር በላይ በብር እስከ አራት መቶ ሺህ ብር ያስወጣል። እንደሚመረጠው የውሻ አይነት ግን ዋጋው በጥፍ ሊያድግ ይችላል። ምግባቸው ራሱን የቻለ ሌላ ወጪ ነው። እንደ ሀገራችን ውሾች እንደነ ክፉን ሽላ እና ሻንቆ እግራችን ስር ተኝተው ካፋችን የወደቀውንና የተረፈውን እስክምጥልላቸው የሚጠብቁ አይደሉም። በየጊዜው የሕክምና ክትትል ይደረግላቸዋል። አዳዲስ የመጡ የማጠቢያ ሻምፖዎች ይገዛላቸዋል። ወደ ውጭ ለመናፈስ ሲወጡ ጥፍራቸው ረዝመው እንዳያስቸግራቸው ኤዲ ኪዊር ይሰራሉ። በአጠቃላይ የውሾች ወጪ ከወለዱት ልጆች በላይ ነው ይባላል። ለዚህም ነው በቅጽል ስማቸው ገንዘቤ የሚሏቸው። በአጠቃላይ ወጫቸው ብቻ ሳይሆን የሚሰጣቸው ክብርና ቦታ እጅግ የሚገርም ነው። በአሜሪካ ደረጃ ንንስት ከተባለ በአንደኛ የሴቶች መብት ይከበራል፣ በሁለተኛ ደረጃ የውሾች ሶስተኛ ናቸው ይሏቸዋል። ወንዶችን ከርት ዙማ በድመቷ ፋንታ ውሻዋን በዛ ደረጃ መቶ ቢሆን የተቃውሞውና የቅጣቱ አይነት እጅግ የበዛ ይሆን ነበር ይሉታል። በጣም የሚገርመው ዛሬ ልጽፍላችሁ የነበረው በፍጹም ይሄን አልነበረም። ከቤት ስወጣ በር ላይ ቆሞ ያየሁት ጸጉራሞ ቢጫ ድመት ግን ሁሉንም አስለወጠኝ። እኔ ኔ ገረመኝን ላካፍላችሁ ስለፈለግኩ ነው። እናንተ ስማርትፎናችሁ ቢጠፋ አቅጣጫው የት እንዳለ ትሬስ ማድረጊያ አፕሊኬሽን እንደምትጠቀሙ ሁሉ በወደ ዋጋ ገዝተው በፍቅር እያሳደጓቸው ያሉ ውሾቻቸውና ድመቶቻቸው ቢጠፉ ቤታቸው ነው የት እንዳሉ ባለቤቶቻቸው የሚያውቁበት መንገድን ስመለከት ወይ ጊዜ ብዬ ተገርሜ እኔን ያስገረመኝን ላካፍላችሁ በመፈለግ ነው ይህን ጽሁፍ የላኩላችሁ። ለማንኛውም ልቤን ሳበው ጸጉራሙ ቢጫ ድመት ተገኝቷል፣ ባለቤቶቹም ተረክበውታል። ምናልባት ከዚህ በኋላ እሱን የምናስታውሰው ናሴ ስምንት ቀን ይሆናል። ያ ቀን ዓለም አቀፉ የድመቶች ቀን በመላው ዓለም የሚከበርበት ቀን ነው። እስከዛው ድረስ ምናልባት የእኛም ድመቶች የቺፕስ ጥያቄ ካላቸው እናየዋለን። ግን ደግሞ የእኛ ሰፈሮቹ ድመቶች በብዛት መዋል የሚወዱት ጣራ ላይ ነው። አንዱ ጣራ ላይ ከወጡ ከጣራ ጣራ ከጣራ ጣራ እንደዘለሉ ቄራ ደርሰው ይወርዱና ኩላሊቱም፣ ውበትም፣ እንጀትም ወጥተው ሲጠግቡ በአስፋልቱ ይመለሳሉ። ሲሄዱ እንዳደረጉት ሲመለሱ ማድረግ አይችሉም። ጠዋት በባዶ ጣራ ይወጣል። ሲመለሱ በጥጋብ መዘለል ያገታል። እነኚህም የሰፈራችን ድመቶች ናሴ ስምንት ቀን ነው አመታዊ በዓላቸው። ቺፕስ የላቸው፣ የግል ሐኪም የላቸው። እንሰክራቸው። አዎ እንሰክራቸው። ግን ደግሞ እንሰናበታቸው። ፍትህ ለከርት ዙማ ፍትህ ቺፕስ ላላንጠለጠሉት ድመቶቻችን። መሴ ነብሴ የኩሩ ኢትዮጵያዊ ደማከሴ ሴይር